ሲመጣ ራሱ አይረዳም። የእኔና የኪራ የሕልማችን ቤት ይሄ ነበር። እዚህ ነበር በፊቱ የሚያስተኛኝ ሶሲኝ ግንባሬን የሳሜን አብረን ነበር የምናድረው። ደስ የሚል የህልም ህይወት ነበረን አይደል? መዋዛው እንዴት ነው ደስ የሚለው? ቆይ ምን አይነት መጣ? አሁን ምን ኪራይ ስሚገባ እንዴት ነው? ምን ሆነ እሱ? ሱፌር ኪራይ ግን እንደዚህ ነው። ምንም አላረግኩም በፊት በፊት ግሶፋዊሶፋዊላሽጥ መኖርሽን ቁሚእንዴ መኖረኩኝ ቆይ አትች ያላችሁኝ አልጮኩም። አትረብሽ አላችሁኝ አልረበሽኩም። መድኒትሽን ሰጃ አላችሁኝ ወሰድኩኝ። ቆይ ምን አደረኩኝ? ማስመሰልሽን አቁሚ እንዴ! ነርስ ነርስ ነው አሁን ተያለሽ ነርሷ ሀገኝ መታ መልፌ አንቺ ሴት አቅሻለሁ፣ አታስመሲ ተይ ተይ፣ ምራቅሽ እንዳታፊብኝ ተይ፣ ደሜን አታፊው እዚሁ፣ የህይወትሽን ፍጻሜ እንዳላደርግልሽ። የኪራ ነው እሱ፣ አቶ ዘጅብኝ፣ አባክሽን ስጭኝ፣ እሱ የኪራ ነው። ትሰሚኛለሽ? አንቺን የምትታገሰውና ዝም የምትልሽ ጽናት ያኔ ከልጇ ጋር ገለሽ ቀብረሻታል። እሺ እርሶ ዋጋኝ መታ ዋጋን ትሰጣታለች። መርፌ ነው የምትወጋት። እዚህ ማንም እንደዚያ የሚያደርግ የለም መስሎ እኮ ነው። የጮኸ የረበሸ የተጣላ ሁሉም ሰው መርፌ ይወጋል። ይወጋል እንባሽን ጥረጊ። በቃ ግቢና ተኚ። ኔና ትሰጥሻለች። አንተስ የልር ትሄድ ነው የተባልሽን ብቻ አድርጊ ግን እዛ ክፍል እንዳትሄድ እሺ እሷ መታ ይዛት ትሄድብኛለች እሺ አልሄድም ኪራ አቤት በአልሜኮ ሳየው ይህ ሶፋ አልነበረም ልብስ ለብሶ ነው በፊትም ነበር ይች ባለጌ እዛች ነርሷ ጋር ሄዳ መርፌ ልትወጋል እሰይ ና ቤት ብቻ ነው ያሉት። ለነገሩ እንዴት ይኖራል? እሷን አስቀምጦ ሄድ እንጂ ጽጌ፣ እባክሽን። ይህ በፊቱ ትግስትሽ ሄደ እንዴ? ምሪ ሁሉም ነገር እኮ ልክ አለው ነው፣ ግን ወይ ብቻችሁ ሆናችሁ ተነጋገሩ። አረ ምንም የምንነጋገረው ነገር የለም። እኔም እኮ ምን እንደምልክራ ገባኝ። ካልሆነ ሰኔ ልቅራት እንዴ? አይ እንዳንግረት፣ ሰሞኑን ከስራ የቀረችው ይበቃታል። ይዞሽ እሺ፣ ምሩዬ ደከመኝ። እንደውም እኮ ጠንካራ ሆነች ነው አላውቅም። በአሁኑ ግን የመጨረሻውን ደከመኝ። እሺ በቃ እንጂ ታደርጋጊ። እኔም ልሄድ ነው አሁን። የቅድም ተናዶ እንደወጣ ነው። እቃውን እንደሆነ እንደሆን አጣጥቤ ይልሻል። አመሰግናለሁ። ደግሞ ለቅድም ይቅርታ ጊዜያችሁን አበላሽባቸው። አሁን እሱ በዚህ ሰዓት የሚወራ ነገር። አንዴ ምሩዬ፣ ወይ የእኔ ፍቅር አልሰመረልኝ የእናንተ ጊዜ አበላሽ አሁን ባንችንልበሰ ጭራሽ ከዳይ እንዳገግም ልፈቅድ ነው ካገገመ በኋላ እንደማይገለኝ ያረጋት ነው ግን ጽናት እንደዚህ ጨከመችብሽ አሁን ብርድ ልብስ ላልብሳት እንዴ ባለብሳት ደግሞ ትነሳለች። ከተነሳች ደግሞ ደሞ መከሬን ታበላኛለች ሆ አስታማሚ አስተማሚ ሆንኩ እኮ ሰላም ውድና የተከበራችሁ የቻናል የቤተሰቦች ሰላማችሁ ብዙ ትትረፍረፍ እይባልለኝ። ጽናት ክፍል ሰማንያ ላይክ፣ ሸር፣ ሰብስክራይብ እያረጉ ቤተሰብ የሆኑ ቤቲ ቤቱን አመሰቃቀለችው። የጽናት ችግር እና የኢትዮጵያ ችግር መቼ ነው የሚያልፈው? የጽናት መከራና እና የኢትዮጵያ መከራ መቼ ነው የሚያልፈው? የጽናት መከራ ልክ እንደ ኢትዮጵያ ሆኖባታል። ኪራስ ትክክል ነው ወይስ ትክክል አይደለም? ለምንስ እንደዚህ ማረግ ፈለገ? ቤት የእውነት አብዲያ ነው ወይስ እያት መሰለች ነው? ይሄ ነገር ላንቺ ከባድ ነው፣ ለአንተ ግን ቀላል ነው አይደል? እንደዛ ማለት አይደለም። እና ምን ማለት ነው? እስቲ እኔ አንተ ላይ ተስፋ እንዳልቆርጥብቅ እስኪ አንድ ምክንያት እንኳን ስጠኝ። በቃ ጽናቴ እናቷ አስትለምነኝ አልቻልኩም። እሺ፣ ምን ማድረግ ይችላሉ? እሺ፣ የቤት እናት ስለለመነች ነው አይደል? አዎ፣ አልቅሳ አስትለምነኝ አልቻልኩም። እሺ መለመንም ከሆነ እኔ ቀን ሙሉ አለቅስልሃለሁ፣ መሀል አደባባይ ላይ ቆሜ እለምንሃለሁ፣ ባክህን፣ ኪራ በቃ በቃችን። ሴት ከቤት ያስወጣልኝ። ምን እያልሽ ነው? ቤትሽ እኮ እኔ የምለመና ነው ቤት የማ ቢሆን ኖሮ ማን እንደሚገባና እንደሚወጣ ለመወሰን እድሉን በሰጠኝ ነበር። እሺ፣ እስኪ ለአንድ ሰከንድ በእኔ ቦታ ሆነሽ አስቢ። አንድ ሰው አፍቅሮሽ በአንቺ ምክንያት አበደ፣ ከዛ ደግሞ ቤተሰቦቹ መጥተው መድኃኒቷ አንቺ ነሽ፣ አንቺ ከእሱ ጋር ሆኚ ብትባይ ምን ታደርጊያለሽ?

ግን እኔ እኔ ለእነርሱ ዋጋይ እንደምነግራ ስለሚያውቁ ፈርታ መለሷ። አየ እሺ ልቀቂ ልቀቂ እንጂ እቤት እንዴ። አንተ እኮ አሁን ከለቀቁ መለስ ይወስዱብኛል። እሺ እናትዬ አንተስ? እኔም ልተኛ ነው እኮ አብረን እንተኛ እንዳይወስዱብኝ በቃ በእናታችሁ ከቻላችሁ አትጩብኝ፣ ልተኛበት። ኒና! አቤት! በቃ መድኃኒቷን ስጫት። ሊና ሰራተኛ ሆነች፣ በተወሰነ ቀን ብላ መታ የእነሱ ሰራተኛ ሁና ዋረፈይ ማለት ነው። ቤቲ የራሷ የሆነ ተንኮል አስባለይ